የክልሉ መንግስት አመራሮች ላይ እርምጃ ወስዶ የክልሉን መንግስት ወደ መበታተን ወይም ኃላፊነትን ወደ መቆጣጠር እና የሚፈልገውን አካል ለመሾም እንቅስቃሴ ያደረገ አካል ማን ነው? አንዳንዶች ከክልሉ መንግስት ውጭ ያሉ ኃይሎችን ይጠረጥራሉ። ጠርቶ አልወጣም ያልኩት እሱ ነው። አንዳንዶች ደግሞ እዛው በክልሉ ውስጥ የተፈጠረ ክፍተት ነው ይላሉ። ስለዚህ በማናቸውም መንገድ ይሁን የክልሉ ሕዝብ አሁን የገጠመውን በጣም ከባድ ሁኔታ በብስለት ማለፍ ካለበት የክልሉን ፖለቲካ በቅርበት እንከታተላለን የሚሉ አክቲቪስቶች፣ ጋዜጠኞች፣ የሚዲያ ኃላፊዎች በማናቸው መንገድ ይሄንን አጋጣሚ ተጠቅመው በክልሉ ውስጥ የእርስ በርስ ጸብ እንዲፈጠር፣ መለያየት እንዲፈጠር እና መዳከም እንዲፈጠር ለሚፈልጉ ኃይሎች ክፍተት ሳይፈጥሩ በህብረተሰብ ውስጥ የሲቪል ዋር እንዳይነሳ የእርስ በርስ ችግር እንዳይነሳ ይህንን የሚለኩሱ ኃይሎችን በሙሉ እየተቆጣጠረ ጉዳት ያደረሱ አግባብ ያልሆነ ነገር የሰሩ ኃይሎችን ግን በህግ አገር ተረጋግቶ በህግ ተጠያቂ የሚሆኑበት ሁኔታ እንዲፈጠር ማመቻቸት ነው የተሻለ የሚሆነው። አዝማሚያዎቹን እየተከታተሉ በዚህ መንገድ ማርገብ ይሻላል። የያዝነውን ነገር ሁሉ ብንናገረው ሁሉም በፈለገው መንገድ እንዳይተረጉመው በመስጋት ነው፣ ብሩኬ ይህንን ለማለት የምችለው። በጣም አመሰግናለሁ አስፈላጊና ኃላፊነት የሚሰማው ነገር ነው እያልከኛለሁ። እንግዲህ አንዳንዶች ተገቢ ያሉ ነገሮች እያደረጉ እንደሆነ ማህበራዊ ሚዲያ ላይ እየተመለከተ ነውና፣ አሁንም እነኚህ ሰዎች የሚሰሙን ከሆነ ከዛ እንዲቆጠቡና ክልሉ ወደ ተረጋጋ ሁኔታ፣ ህብረተሰቡም ወደ ተረጋጋ እለት ተዕለት ኑሮ እንዲሄድ በዚህ አጋጣሚ ጥሪያችንን ማስተላለፍ እንወዳለን። እንግዲህ ነገ ከነጎዲያ መረጃዎች በትክክል ሲጠሩ መረጃዎች እናደርሳለን። እንግዲህ ህብረተሰቡን የሚረብሹ አካላቶች አሉ። ያንን ተከትሎ ህብረተሰቡ ወደ ሌላ ነገር እንዳሄድ ህብረተሰቡ ምን አይነት እርምጃዎች መውሰድ አለበት? በተለይ ማህበረሰቡ ከመሰባሰብና ነገሮችን ጥሩ እንዲሆኑ ከማድረግ አንጻር እንደ በተለይ በተለየ ሁኔታ ምን ማድረግ አለበት? አሁን ብሩክ፣ እንግዲህ በተለይ ይሄ ኤክስተርናል ፋክተር የሚለው በክልሉ ላይ ከክልሉ ውጭ ያሉ ፖለቲከኞች በክልሉ ላይ የተለያየ ፍላጎት ያላቸው የፖለቲካ ኃይሎች የሚያራምዱት አቋም አለ። እኔ በቅርቡ የክልሉ ሕዝብ ከግምት እንዲያስገባውም የምፈልገው ደጋግሜም የማሰምርበት በቅርቡ የኦነግ ሸኔ የተባለው ቡድን ባወጣው መግለጫ በተደጋጋሚ የያዘው አቋም ቢሆንም አሁን በቅርቡ ግን ወሎን በአጠቃላይ የሰሜን ኦሮሚያ በሚል ነው የጠራው። ይሄ ዝም ብሎ የተጠራ አይደለም። ወሎን የሰሜን ኦሮሚያ ክፍል ነው የሚል ነገር በመግለጫ ጭምር ኦነግ አሰራጅቷል። በቅርብ ጊዜም በሰሜን ሸዋና በከሚሴ አካባቢ የተደራጀ ኃይል አስገብቶ ጦርነት በመክፈት የመቆጣጠር ፍላጎቱን አሳይቷል። ስለዚህ አንዳንድ ሰዎች እነዚህ ኃይሎች የረዘመ እጅ የላቸውም ወይም ይህንን የፖለቲካ ፍላጎታቸውን በክልሉ መንግስት መካከል የተፈጠሩ የአመለካከት ወይም የአተያይ ልዩነቶችን ተጠቅመው አጀንዳውን ተጠቅመውበት ሊሆን ስለሚችል በጥንቃቄ እንየው የሚሉ ኃይሎች አሉ። በሌላ በኩል ሰሞኑን ተመልክተ ከሆነ እኛም በዜናችን ሽፋን እየሰጠን እንዳለነው። በራያ በኩልም በወልቃየት በኩልም በጣም ከፍተኛ የሆነ ውጥረት ተፈጥሯል። ወልቃይት እንደገና መልሶ በኃይል የመቆጣጠር እርምጃ ወይም እዛ ያሉ የወልቃይት የተወላጆችን አማራ ናቸው ብለው የሚያስቧቸውን በሙሉ ወይም የአማራ ሆነው ግን ወልቃይት ላይ የሚኖሩትን ቤት ለቤት እየሄዱ ጭምር የማፈን እርምጃዎች እንቅስቃሴዎች ሲካሄዱ ነበረ። በዜናም ሰፊ ዘገባም ሽፋንም ሲሰጠው መቆየቱ ይታወቃል። ይሄ ባለፈው ሳምንት ውስጥ የተከናወኑ ድርጊቶች ናቸው። ይህን ስናይ የክልሉ ችግር ኢንተርናል ወይም ክልላዊ አድርገው የከሌ እና የከሌ ጎራ ተጣሉ በሚል ለመሳል የሚደረገው ሙከራ በጣም አደገኛ ሙከራ ነው። ስለዚህ ይሄ ጠርቶ ወጥቶ ኃላፊነት መውሰድ ያለበት አካል ኃላፊነት ሳይወስድ የክልሉን ህዝብ አንድነት በሃይማኖት፣ በብሔረሰብ፣ በቋንቋ፣ በባህል፣ በወቅ በመሳሰሉት ያሉ ልዩነቶችን ችሎ አቻችሎ ችግር ሲመጣም እነዛን ተሸክሞ ያለፈ ህዝብ ስለሆነ ይህ ህዝብ በጣም ከፍተኛ ጥንቃቄ ካላደረገ ለዚህ ህብረተሰብ ወይም ማህበረሰብ ወይም ብሔረሰብ አንድነት እና የፖለቲካ አቅምና ጉልበት እንሰራለን የሚለው አካላትም ይሄንን አጋጣሚ ተጠቅመው ህብረተሰቡ ላይ ጉዳት ለማድረስ የፖለቲካ ትርፋቸውን ተግባራዊ ለማድረግ ለሚሰሩ አካላቶች አንድም ክፍተት ሳይፈጥሩ ነገሩን በጥንቃቄ ማየት ያስፈልጋል። ነገ የሚካሄደ ሊካሄድ ታስቦ የነበረው የባልደራስ እና የጋዜጠኛ እስክንድር ነጋ የሚመራው የባህር ዳር ላይ ሊካሄድ የነበረው ሰልፍ እነማንን እንዳስጨነቀ ተመልክተናል። እነማንን ሽብር ውስጥ ጭንቅ ውስጥ እንደከተተ ተመልክተናል። ስለዚህ እነዚህ አካላት ሂደቱን ለማደናቀፍ ያላቸውን አቅም በሙሉ አሟጠው አይጠቀሙም ብለን ማሰብ አንችልም። ስለዚህ የመፈንቅለ መንግስት ሙከራ ነው አይደለም፣ የመፈንቅለ መንግስት ሙከራ አይደለም የሚል የተለያዩ አስተያየቶች ይሰጣሉ። ማጠቃለያ ሀሳቤን የ መፈቅለ መንግስት ሙከራ ተደርጓል የሚያሰኙ ሁኔታዎች በክልሉ ላይ ምልክቶቹ አሉ። ግን ማን ነው ያካሄደው? ይህንን ያካሄደው ማን ነው? በክልሉ አመራሮች ላይ ጉዳቱን ያደረሰው አካል ማን ነው? እከሌ ነው እከሌ ነው እየተባለ ስፔኩሌት ለማድረግ የእርስ በርስ መከፋፈል ለማስመሰል የሚደረግ ሙከራ አለ። ከዚያ በፊት ግን በሶሻል ሚዲያም በተለያዩ ቅድም እንዳልኩት በመግለጫም በሶሻል ሚዲያ ላይም ተንትነው በክልሉ መካከል እከሌ ስልጣን ሊይዝ ነው እከሌህን ሊያደርግ ነው በሚል ሲዘግቡ የነበሩ አሉ። ከዚህ ከኦነግ ፖለቲካ አራማጆች ጋር በተያያዘ የሚሰሩ ገጾች ትላንትና፣ ከትላንት ወዲያ እንደዚህ አይነት ድርጊቶች ሊፈጸሙ እንደሚችሉም ጭምር ሲጽፉ ነበረ። ለምንድን ነው ይሄንን የሚሉት ካልከኝ እኔ በበኩሌ የግል አስተያየቴ ነው የምሰጠው። ያለ መረጃ አይደለም፣ ዝም ብሎ አይደለም ሊሉ የሚችሉት። እንዲህ አይነት እንቅስቃሴዎችን እና ሂደቶችን ደግሞ የሚቆጣጠረው ክፍል በብሔራዊ መረጃና ደህንነት የሀገር ውስጥ ደህንነት አለፊው አቶ አስመላሽ ወልደ ሥላሴ አስመላሽ ወልደ ሚካኤል የሚባል የኦዴፓ ሰው ነው የአገር ውስጥ ደህንነትን የሚመራው። የሀገር ውስጥ ደህንነት ኃላፊው የብሔራዊ ደህንነት ኃላፊው አደም ነው፣ ጀነራል አደም ነው። የሀገር ውስጥ ደህንነት ኃላፊውና የብሔራዊ ደህንነት ኃላፊው መካከል ከፍተኛ ክፍተት እንዳለ መረጃዎች አሉ። ይሄም ያሳይህ፣ በአጠቃላይ የሀገሪቷ የፖለቲካ ውጥረት የዛን ክልል የአማራ ክልልን ፖለቲካ ለባዳከም የሚደረገው እና ከዚህም የፖለቲካ ትርፍ የብሔር በብሔር ተደራጅቶ የፖለቲካ ስልጣን ለመያዝ የሚደረግብ ግብ ይሄ ነው። ብሔርን ነው ታርጌት የሚያደርገው ብሔረሰብን ነው ታርጌት የሚያደርገው። ስለዚህ ከረብሻና ከጠብ ከብጥብጥና የክልሉ መንግስት እርስ በራሱ ቢቧደንና ና ቢለያይ ትርፍ እናገኛለን ብለው የሚያስቡ አካላት ትርፋቸውን እያሰሉ እየሰሩ ስለሆነ ህዝቡ በምንም መልኩ ሲገለጽ በምንም መልኩ ችግሮቹ አደባባይ ወጥተው ከዚህ በላይ ተተንትነው ቢቀርቡ እርስ በርስ ጸብ ከመፍጠርና ላላስፈላጊ ጥቃት ከመጋለጥ ራሱን እንዲጠብቅ አክቲቪስቶችም በጥንቃቄ ከውጭ የተቃጣ መከፋፈልን የሚፈልግ ኃይል መኖሩን ባለፉት ሳምንታት በአንድ ሁለት ሳምንታትም ተገንዝበዋልና ጥንቃቄ እንዲያደርጉ ነው እኔ የምመክረው፣ ብሩክ። ድሬዳዋ ላይ ተመሳሳይ ነገር ለማድረግ ሲፈጸም፣ ሀረር ላይ ተመሳሳይ ነገር ለማድረግ ሲፈጸም፣ ደቡብ ላይ ዘጠኝ ቦታ ለመከፋፈልና የክልሉን አዳክሞ የራስን የፖለቲካ የበላይነት ለማስጠበቅ ጥረት ሲደረግ ያልነውም ይሄንኑ ነው። በተመሳሳይ ሁኔታ አሁን አማራ ክልልም ላይ እንደዚሁ የማዳከም ነው ዘመቻው። የኩእኔ ከይሄ የኩሽም ፓየር ፖለቲካ የሚላለ ኢትዮጵያ ውስጥ እንደምታውቀው እሱም በጥንቃቄ ማየት ያስፈልጋል። የደቡብ ክልልን ወደ ሰባት እና ስምንት ቦታ ለመከፋፈል በሚዲያ ከፍተው በጀት መድበው ግን የክልሉ ተወላጆች ያልሆኑ ወይም የዛ ብሔረሰብ አካል ነን ብለው ራሳቸውን ያልመደቡ አካላት ናቸው ሚዲያ ከፍተው ክልሉ ሰባት ስምንት ቦታ እንዲበታተን እያደረጉ ያሉት ሲሰሩ የነበሩትም እየሰሩ ያሉትም። ስለዚህ የማን የፖለቲካ ኢንተረስት ነው ክፍተቶችን እየተጠቀመ እየሰራ ያለው የሚለውን በጥንቃቄ ህብረተሰቡም፣ የፖለቲካ ኃይልም፣ ጋዜጠኞችም ነገሩን በጥንቃቄ እንዲያዩት ነው እኔ ማሳሰብ የምፈልገው። በህዝቡ መካከል አንድነት አሁንም መተባበር እንዲፈጠር ማንኛውንም ችግር በመቻቻልና በህግና በህግ የበላይነት ብቻ እንዲዳኝ ለማድረግ ጥረት ማድረግ ይገባል የሚል ሀሳብ ነው ያለኝ። ብሩ በመጨረሻም የፌዴራል መንግስቱ በአሁኑ ሰዓት ምን እየሰራ ነው ያለው? እንደው መከላከያ ሰራዊት እንዲገባ የተደረገበት ሁኔታም እየተጠቀሰ ይገኛል። ምናልባት ዛጋ መረጃ ካለ ማለት ነው ፈጣን ምላሽ ሰጥቷል ወይ? ከዚያ አንጻር የሚልም ነገር ብዙዎች እያነጋገረ የተወያዩበት ስለሆነ ምን አለ እዚያ አካባቢ? ብሩክ አመሰግናለሁ። ጥሩ ጥያቄ ነው። በአንድ በኩል አስቀድመን እኔ በተለያዩ መድረኮችም ሲያነሳ ነበረ። በርካታ የአክቲቪስቶች ጋዜጠኞች፣ የተለያዩ አካላትም ሲያነሱት ነበረ የመከላከያ ኃይል ወደፊት እንግዲህ በሌላ ፕሮግራምም በስፋት እንመለስበታለን። መከላከያ ኃይሉን ኢትዮጵያዊ አድርጎ ማደራጀት ያለው ፋይዳ ነው። እንደዚህ አይነት የብሔር ድርጅቶች ክልሎችን በሚመሩበት ኋላ ቀር የፖለቲካ ስርዓት ውስጥ መከላከያ በብሔር ተሰፍሮ የሚሰጥ ስልጣን ሊኖረው አይገባም። በመከላከያ ውስጥ የማንኛውም ብሔረሰብ የበላይነት ሊኖረው አይገባም ስንል ነበረ። ብሩክ በቅርብ ጊዜ እንደምናስታውሰው የኦሮሞ ፖለቲከኞች በጋራ ቆመናል የሚል የእርቅ ስነስርዓት ወዘተረፈ ሲካሄድ ይሄንን ድርድር ካካሄዱት መካከል አንዱ የመከላከያ ኢታማጆር ሹም፣ ምክትል ኢታማጆር ሹም እና የዘመቻ መምሪያ ኃላፊ የምክትል ኢታማጆር ሹም ሆኖ የዘመቻ መምሪያ ኃላፊ አራት መምሪያዎችን የመሐንዲስ መምሪያ፣ መረጃ መምሪያ፣ የመገናኛ መምሪያን ጨምሮ የሚመራው ሀይል ጀነራል ብርሃኑ ጁላ የኦሮሞ ፖለቲከኞች የሚያደርጉት ድርድር ውስጥ አንዱ የድርድሩ አካል ነበረ። ስለዚህ የራስ ፖለቲካን የማስጠበቅ ፍላጎት ያለው ብዙ የፖለቲካ ስልጣን ደግሞ ማይሚን የመከላከያው ስልጣን የተሸከመው ብርሃኑ ጁላ የጀነራል ብርሃኑ ጁላ ከጀነራል ሰዓረ ከኢታ ማዦር ሽሙ ጀነራል ሰዓረ መኮንንም ጋር እዛ አገባ ገባ ውስጥ እንዳሉና የስልጣን ግብግብ እንዳለ ይታወቃል። የአየር ኃይልንም የሚመሩት ጀነራል ኃይሉ መርዳሳ ናቸው። ይሄ እነ የሚያሳይህ ምንድን ነው? በአጠቃላይ መከላከያን ትረስት እንዳታደርገው የሚያደርጉ ነገሮች አሉ። ስለዚህ አሁንም በአማራ ክልል ላይ መከላከያ በገለልተኛነት ሚና ይጫወታል ወይ የሚለው ጥያቄ ምልክት ውስጥ እንደወደቀ ነው። ይህ የኢትዮጵያ ፖለቲካ አሳሳቢ የሚሆን ይሄ እንዳይመጣ ነው። መከላከያ ነባካችሁን ምክትል ኢታማዦር ሹም አራት ከፍተኛ መምሪያዎችን በስሩ አድርጎ ለመጀመሪያ ጊዜ ነው ምክትል ኢታማዦር ሹም የሚል አዲስ ስልጣንም የተፈጠረው በጠቅላይ ሚኒስትር ዶክተር አብይ አዲሱ የሪፎርም ይሄ ምክትል ኢታማዦር ሹም የሚል ስልጣን ከተሰጠው በኋላ አራት መምሪያዎች ደግሞ በታሪክም ለምክትል ኢታማዦር ሹም አራት መምሪያዎችን እንዲመራ ተሰጦት አያውቅም። ይሄ ምክትሉ አራት መምሪያ ይዞ እንደገና የአየር ኃይልንም የመያዝ በስር ያሉ መምሪያዎቹንም መቆጣጠር እነ የሪፐብሊኩ ጋርድ የሚልም አለ። እሱንም የሚመሩት ተመሳሳይ ሰዎች ናቸው። ከዚህ ከዚህ ጋር ተያይዞ ተመልከት፣ የጦር ጠቅላይ አዛዡ ዶክተር አብይ ናቸው፣ መከላከያ ሚኒስትሩ አቶ ለማ መገርሳ ናቸው፣ ምክትል ኢታማዦር ሹም አቶ ብርሃኑ ጁላ ናቸው። ከዛ የጦ የአየር ኃይል አዛዥም ጀነራል ኃይሉ በርዳሳ ናቸው በመከላከያ ካውንስል ውስጥም ከአስራ አምስት ገደማ ናቸው አስራ አራት አስራ አምስት ከነዚህ ውስጥ ስምንት ያህሉ የኦፒዲዮን ፖለቲካ ያስፈጽማሉ ተብለው የሚጠበቁ ሰዎች ናቸው እዛ ውስጥ እንደተመደቡ የሚነገረው ዝርዝሩ ይፋ አድርጉ ተብሏል በተደጋጋሚ አይናገሩም ስለዚህ መከላከያ በገለልተኛነት ገብቶ ሲያረጋጋሉ የሚለው ራሱ ጥያቄ ምልክት ውስጥ የወደቀ ነው። ስለዚህ ትረስት የለም። ይሄ ነገራችንን የፖለቲካችንን ውስብስብ የበለጠ የሚያሰፋው ይሄ ነው። ስለዚህ እኔ እስካሁን ድረስ መከላከያ የፌዴራል መንግስቱ ነገርየው የመፈንቅለ መንግስት ሙከራ ነው የሚል መግለጫ ሰጥቷል። መፈንቅለ መንግስት ሙከራ ነው ሊያሰኙ የሚችሉት ኤርፖርቱ፣ ሚዲያው እና ሌሎች ተቋማት የጸጥታ ኃይሎች ተቆጣጥረውታል የሚል ነው በአንድ በኩል